ሰላም ሰላም፣ ጤና ይስጥልኝ ውድ ጊዶ አበሻዊ ቻናል ተመልካች እና ቤተሰቦች እንደምን አላችሁልኝ? ሁላችሁንም በያላችሁበት ሰላምታ ያደሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ከሰዓታት በፊት ስለ ዳግማዊ ፀሐዬ እና ስለ ሳምሶን ታደሰ በቢ አንድ ቪዲዮ ፖስት አድርጌ ነበረ። ያው እሱም እኔ ምንም እንደ ማንኛውም ሰው በእሷ ቦታ ሁኜ ራሴን አስቤ ነው ፖስት ያደረግኩት ቪዲዮ በእርግጥ የሰራሁት ትላንትና ነበረ፣ ግን ዛሬ ነው ኤዲት አድርጌ ፖስት ያደረግኩት፣ ያው በአንዳንድ ነገሮች ስላልተመቼ እና ያው እኔ ፖስት ባደረግኩላችሁ ቪዲዮ ላይ እንግዲህ ራሷ ደግሞ ዛሬ ዳግማዊት ፀሀዬ ስቶሪዋ ላይ እየለቀቀችው ጽሁፍ አለ እውነት በጣም ነው የሚያሳዝነው ምክንያቱም በቃ ሰዎች የእኛን ስሜት እንጂ የሰውን ስሜት በፍጹም ማንበብ መረዳት እንደማንች እያየሁት እኔ ያንን ነገር ነበረ ቅድም የለቀቅኩት ቪዲዮ ላይ የተናገርኩት ማዳመጥ ትችላላችሁ ገብታችሁ እንግዲህ ደግሞ የፀሀዬ ዛሬ ስቶሪዋ ላይ እየለቀቀችውን ጽሁፍ ቃል በቃል አነብላችኋለሁ እባካችሁ ተውኝ፣ ልጆቼን ላሳድግበት፣ በቁስሌ ላይ ህመም አትሆኑብኝ፣ ያለብኝ ሸክም ይበቃኛል። ይህ የተማጽኖ ቃል ለአንዳንድ ኃላፊነት ለጎደላቸው ቲክቶክ ላይፍ ተሰብስበው ቁጭ ብለው በግምትና በስሜታዊነት ባልተጨበጠ ነገር ጃጅ ለሚያደርጉ ሰዎች ነው። ብዙዎቻችሁ ሰሞኑን በውስጥ ኢንቦክስ እየደወላችሁ ልጆች ጥሎብሽ ሄደ፣ ሌላ ገባ፣ ተገላገልሽ፣ አይዞሽ፣ በርቺ አንቺ ጠንካራ እናት ነሽ በነገራችን ላይ መጠንከርም አንዳንዴ ይደክማል። ግን ፈጣሪ ይመስገን ከእግዚአብሔር ጋር ልጆቹን እያሳደግኩ ነው። ነገሮች ሁሉ መሆን ስላለባቸው ነው የሚሆኑት። ይገባኛል፣ ያን ያህል አስባችሁ እኔን ለማጠንከር እንደሆነ። በዛ ላይ ከተለያየ የሶሻል ሚዲያ ዜናዎች የእውነት ፍንጮችንም እና የሐሰት መረጃዎችን ስትሰሙ ግራ እንደምትጋቡና የተለያየ አይነት ጥያቄዎች እንደሚፈጥርባችሁ አንዳንዶች እንዲሁም ያለምንም ማስረጃ ሰማን አየን ይላሉ። እንግዲህ ይሄ የራሷ የዳግማዊት ፀሀዬ ስቶሪ ላይ የተለቀቀ ጽሁፍ ነው እና በጣም የእውነት በጣም የሚያሳዝነው እንግዲህ ቀጥሎ ያለችውንም ደግሞ አነብላችኋለሁ። ቀጥሎ የጻፈችውም ማለት ነው እውነታው ግን ትዳር ይታመማል ይታከማል ወይ? አዎ እንደ እግዚአብሔር ፍቃድ ታክሞ ይድናል። ካንሰር ደረጃ ከደረሰ በቃ ያበቃል፣ አይድንም። ስለዚህ ያለው አማራጭ በሰላም መለያየትና የልጆችን ግዴታ ኃላፊነት በአግባቡ መወጣት ይሆናል። ስለዚህ እኔም ይህንኑ እየተገበርኩ ነው። አንዳንዴ ለልጆች ብለን በትዳር ውስጥ አላስፈላጊ መስዋዕትነት እንደምንከፍለው ሁሉ ለልጆች ሲባል ውድ ህይወትን ላለማጣት መለያየት ይመረጣል። ምክንያቱም ልጆች ሁለቱን ማጣት ስለሌለባቸው ምናልባት ሰሞኑን የምንሰማው አይነት ዜና የኔም ጣፈንታ ሊሆን ይችል ነበር። ከዛ ህዝቤ ምን ይላል? ምን ብሎ ይፈርዳል? ምን ነው መለያየት እያለ እና ምን ልላችሁ ፈልጌ ነው። በማናውቀው ነገር አንፍረድ። ሲሆን ለሁላችንም ቀሪ ህይወት የተባረከ እንዲሆን በጸሎታችሁ አስቡን። የሆነው ሆኗል መስሎኝ ብዙ ጥሪ ያለው፣ ከእንግዲህ ግን መታገል ደክሞኛል። ደግሞ ሁሉም ነገር ለበኩ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። በአሁኑ ሰዓት ለልጆቼ ቅርስ ለማትረፍ የተቻለኝን እየጣርኩ ነውና ጸልዩልኝ ብላለች። እንግዲህ ይሄ ያነበብኩላችሁ። ድምፃዊ ዳግማዊት ፀሀዬ በራሷ የኢንስታግራም ስቶሪ ላይ የለቀቀችውን ጽሁፍ ነው። ለምንድን ነው ይህንን ጽሁፍ የለቀቀችው ካላችሁ፣ እኛው የሚወራው ነገር ነው። በቃ ልጆቿን ቢያንስ ያለባትን ቁስል ችላ ልጆቿን ለማሳደግ ልጆቿን እንዳይጎልባቸው በነገራችን ላይ መጉደል ሲባል የሚበላ የሚጠጣ ብቻ አይደለም። የልጆቿ አእምሮ ሰላማቸው እንዳይጎዱ አእምሯቸው እንዳይጎዳ ለማድረግ በምትጣጣርበት ሰዓት እኛ ደግሞ ያገኘነውን ወሬ ሁሉ እየለቀምን እያመጣን ለእኛ የሶሻል ሚዲያ ማድመቂያና ፎሎ መሰብሰቢያ የእሷን ጭንቅላት እየጎዳ ነው ነው። እኔ ቪዲዮ ሰርቻለሁኝ። አሁን ከሰዓታት በፊት አንድ ቪዲዮ ለቅቄያለሁኝ። እሱም ቪዲዮ ተው ብዬን ነው የለቀኩት። እውነት ለመናገር እኔ ይህንን ኢንስታግራሟን እግዚአብሔር በሚያቀው አላየውም። አሁን ያየሁት እንዳጋጣሚ ኢንስታግራሟ ላይ ስገባ ግን በቃ የሚወሩትን ወሬዎች በሙሉ ሰማሁኝ። ትላንትና ቲክቶክ ላይ ያየሁኝ። ከዛ አሰብኩት፣ ሶስት ልጅ ይዛለች፣ ብዙ የለፋችበትን ትዳር አታለች፣ ብዙ የደከመችበትን ልጅነቷን የጨረሰችበትን ትዳር አታለች። ከዛ ደግሞ እንደዚህ አይነት ወሬዎች በቃ የሆነ ሆኖ በቃ ልጆቼ ናቸው ትርፌ ብላ ልጆቿን ይዛ ቁጭ ብላ ልጆቿን እያሳደገች ያለችን እናት እንደዚህ አይነት ደግሞ የሆኑ ያልሆኑ ሎች ሄደ እኮ አገባ እኮ በቃ አንቺን ታውሽ እንደ ሲባል ምን ያህል እንደሚሰማት ምን ያህል እንደምትሰበር ውስጤ፣ በጣም በእሷ ቦታ ሁኝ አሰብኩትና ያን ስሜት ላይ ሁኜ ያንን ቪዲዮ የሰራሁትና ያው እኔ ደግሞ ስላልተመቸኝ ቪዲዮውን ትላንትና አልለቀኩትም ነበረ። ዛሬም እንደዛው ትንሽ ችግር አጋጥሞኝ ስለነበር አልተመቸኝም፣ ከዛ አልለቀኩትም። ያው ከሰዓት አካባቢ ነው የለቀኩት። ስለዚህ የእሷ ፖስት ይቀድማል ማለት ነው ግን በቃ ስሜቷን ነው እኔ የለቀቁት። ብዙ ጊዜ እኛ የሆነ ነገር ብቻ የራሳችንን የምናገኘውን ገንዘብ እና የምናገኘውን ፎሎወር ወይም ሰብስክራይበር ምናምን ብቻ አስበን አንዳንዴ የሆነ ነገር ስንሰራ ቅድምም ተናግሬያለሁ። ልጆች በተለይ ልጆች ያሉበት ትዳር ውስጥ በጣም ጥንቃቄ ያስፈልጋል። ምክንያቱም አሁን እቺ ልጅ እንግዲህ አስቡት። እሱ ሌላ ህይወት አዲስ ህይወትም ጀመረ ሌላም ነገር ሆነ። እች ልጅ ደግሞ አሁን ጭንቅላቷ ቢጎዳ ልጆቹ ደግሞ ከመሀል ሶስት ነፍስ አለ እኮ በነገራችን ላይ ሶስት ነፍስ አለ ከዳግማዊት ፀሀዬ እና ከሳምሶን ቤቢ የተገኙ ሶስት ህጻናት አሉ ገና ምንም ነገር የማያውቁ እንክብካቤ የሚፈልጉ ፍቅር የሚፈልጉ ለሚጠይቁት ጥያቄ ትክክለኛ ምላሽ የሚፈልጉ ህጻናቶች አሉ እና ለነሱ ልናስብ ይገባል ዝም ብለን ያገኘነውን ወሬ ሁሉ እያመጣን አናውራ በተለይ እናት የሆንን ሰዎች ወልደን ልጆችን ያየን ሰዎች እንደ እናት እናስብ እውነት ነው የምላችሁ እንደ እናት እናስብ እና ያንን ስሜት ነበረ ቪዲዮን የሰራሁት። እንግዲህ ደግሞ አሁን የተለያዩ ሰዎች የተለያዩ ውሸት መረጃዎችም እያወጡባትም ስለነበር ሪፖርት በማድረግ ተባበሩኝ ብላ አንድ ቻናልም ለቃለች። የውሸት እንግዲህ ልጆች ሊቀማኝ ነው ብላለች ምናምን ብሎ ቪዲዮ የሰራ አንድ ዩቱብ ቻናል ላይ ሪፖርት በማድረግ ተባበሩኝ ብላለች። እንግዲህ ገብታችሁትና፣ እናንተን ፍርዳችሁን ስጡ። ግን በቃ ቢያንስ እንተዋት እኔ እንተዋት ነው የምላችሁ። ልጆቿን ታሳድግበት በቃ የምሬ ነው የምላችሁ። እሱን ስትፈልጉ እዛ እንደፈለጋችሁ አድርጉት። ምንም ኖርማል ነው፣ ለሱ ምንም የሆነው ነገር የለም። ምክንያቱም ልጆች የሉበትም፣ ልጆች አያሳድግም፣ የልጆች ኃላፊነት የለበትም። አሁን እሱ የአዲስ ሚስት ኃላፊነት ሊሆን ይችላል ያለበት። እሷ ግን ልጆች አሉባት፣ ሕጻናቶች አሉባት፣ የልጆች ኃላፊነት አለባት። ስለዚህ ባካችሁ የሆነ ያልሆነውን አንለቀቅ። እንግዲህ ያው ዛሬ ያቀረብኩላችሁ ራሷ ዳግማዊት ፀሀዬ በራሷ ኢንስታግራም እና ፌስቡክ ፔጇ ላይ የለቀቀችውን ጽሁፍ ነው ያቀረብኩላችሁ። ምን ያህል እንደምታሳዝን እንግዲህ እናንተ ራሳችሁ ይህን ጽሁፍ በማየት መረዳት ትችላላችሁ። ሰው ሚዲያ ላይ ወጥቶ ስላላለቀሰ፣ ስላልጮኸ ደልቶት ይኖራል ማለት አይደለም። እዚህ ጋር እንግዲህ ለምሳሌ የሰሞኑን የምንሰማ የምትላችሁ የቀነኔን ታሪክ ነው አሁን ቀነኒ አዱኛ ሞዴሏ የሞተችዋ ማለት ነው። ብዙ ሰው ብዙ ነገር ላል፣ ምነው ነው ማትድም እንዴ ጥላው፣ ብዙ ነገር ላል። በተጠየቅ ግን የራሷ የሆነ ምክንያት ይኖራታል። ገባችሁ አይደለ? ልክ እንደዛ ማለት ነው። አሁን ዳግማዊት ፀሀዬም እንደዛው ነው። በቃ ብዙ ነገሮች እንችላ ብዙ ነገሮችን ታግላለች። በቃ ከአቅሜ በላይ ሆነ። ስለዚህ ለልጆችም ጤና ለአእምሯቸውም ሲባል መለያየቱ የተሻለ ሆነ። ተለያይተናል። ኃላፊነታችን ደግሞ እየተወጣን ነው። ስለዚህ ባካችሁ ተውኝ ብላችኋለች ማለት ነው። እንግዲህ እናንተም ደግሞ ይህንን ጽሑፍና ይህንን ቪዲዮ አይታችሁ ፍርዳችሁን ስጡ። እንዲሁም ደግሞ ላይክ ላይክ አድርጉት ለሌሎች ሰዎች ምን